የኛው ሙሽሪት ቀን በቀን በቃ እያማሪያች ውብ የሆነች ድንቅ የሆነች እያማረባት እየመጣች ነው የእኛ ሙሽሪት። እንግዲህ ሚዲያው ያንቺ ነው፣ ነገም ዛሬም ምሪው። ገና ትረቅጫቸዋለሽ። ያብርሽ ንግስት የኛ ደግሞ ጠንበለል እህታችን፣ ድንቅ እህታችን፣ የኛ የዘመኑ ሙሽሪት አሳይው ለላየው እንግዲህ ማለት ነው። እየረገሽ ደግሞ በደንብ አርገሽ አሳይልን በዚህ አጋጣሚ ማለት ነው። የሩታ እህቶች በጣም እኮ ነው የሚለዩት። እውነት ጀግና ናቸው፣ ከጀግናም በላይ አንበሳ ናቸው፣ ከአንበሳም በላይ ደግሞ ሸንፈትን የማያውቁ ዝቅታን የማያውቁ በቃ ተሸንፈው ለሰው የማያሳዩ በቃ ኦዲንስ ቢኖሩ እህት ቢን ቤተሰብ ቢኖር የሩታና የአብርሽ ደጋፊ ናቸው ማለት ነው። ትናንትና ሩታዬ በአንድ ቲክቶክ ብቻ አንድ ፈትዋ ሲያዩ በቃ ቲክቶኩ ሞሉት። የእኔ ንግስቶች እናንተም ደግሞ ርገጡት፣ አሳዩት ማለት ነው እንግዲህ ማን እንደሆናችሁ ማንነታችሁ አሳዩት። የሩታዬ አድናቂና የሩታይ እህት ምን እንደሆናችሁ በሰፊው አድርጋችሁ አሳያቸው። ለአንዳንድ ሰዎች ማለት ነው እንግዲህ ሲለመኑ እምቢ ካሉ ምንም ማድረግ አይቻልም ማለት ነው። የእኛ ልጆች ደግሞ ወገባቸው አስረው ተነስተዋል። ቢለመኑ እንኳን ተው ይቅርባችሁ ብሎና ሽንፈትን አናቅም ብለው ተነስተዋል። እንግዲህ መጀመሪያ የጀመረው ነው። ማንም ከማንም አያንስም ብለዋል። እኔ የለውበት የእኛ ነብሮች፣ እኔ መቼም አንገቴ ያለፈባችሁን በእናንተ በሩታ እህቶች ማለት ነው። አሰላሙ አሌይኩም ወራሁመትላ ወ ወበረካት ውድ ቤተሰቦች፣ ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዙ ተረፍረፍ ይብልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰቡን ደግሞ ሰብስክራይብ አድርጉ። እቺን አምስትን ቁጥር በዚህ ሰሞን አጥፍልኝ እሺ። እንግዲህ ሰሞኑ የደስታችን ቀን ነው። ደስታ በደስታ ልንሆን ነው። ሙሽሪትና ሙሽራ እንግዲህ አበባው ነው እየመጡልን ነው። በዚሁ አጋጣሚ የእኛ ልጆች ማለት ነው ሩታዬ፣ እንደዚህ ፈንክሽ ብላ ስትመጣላችሁ አምራ ተውባ ስትመጡ እንግዲህ ደስተኛ እንደምትሆኑ ተስፋ አለኝ በእናንተ እና ሁሌም እንኳን ደስ አላችሁ ማለት ነው። የእኛ ልጆች፣ የእኛ ድንቅ አንበሳ ልጆች፣ አሁንም ነገም ቢሆን ሽንፈትን እንዳታሳዩ፣ ማንነታቸውን አሳዩ። እና ሲቀጥል ደግሞ ማለት ነው አንዳንድ ሰዎች አላቸው ማለት ነው፣ ግርም የሚለኝ ነገር ማለት ነው፣ በራሳችሁ እግር ለምን አትራመዱ? በራሳችሁ ጉልበት ለምን አትሄዱ? በራሳችሁ አቅም ለምን አትሄዱም? ባደነቃችሁ ሰው ለምን አትራመዱ? በሩታዬ ለምንድን ነው የምትራመዱት? ምክንያቱም ሩታን መሆን ስለማትችሉ አይደል? በሩታ ፎሎ ለምንድን ነው የምትለቅሙት? እኛም በማንም ፎሎ አንለቅምም። በማንም ሰብስክራይብ አንለቅም። ምክንያቱም የምናደንቀው ልጃችን ልጃችን ብቻ ነው። ሩተንና አብረሽ ከማደንቅ ወደኋላ አንልም ማለት ነው። እሱ በራሳችን ተማምነን በቃ ጀግንነታችን እያሳየን ወተን የሚ በቃ ወተን ይሄን ነገር ይሆናል። ለሩታና ለአብረሽ ይገባቸዋል የሚባል ነገር ስድብም ቢሆን ጥሩም ነገር ንግግር ቢሆን መተን መተንኛ ተጋፍጠን እየተናገርን ነው ማለት ነው። ምን ነው የሩታይን ፕሮፋይል አድርጋችሁ የምትጠቀሙ ሰዎች ምን ነው እቤታችሁ ፎሏል አልሞላ ማላችሁ እንዴ? የእናንተው አረከሰችባችሁ እንዴ? እና እስቲ በራሳችሁ እርምጃ ተራመዱ ጎበዝ። ከሆናችሁ እናንተን የምታደንቋት ልጅ ነብር፣ ጎበዝ፣ ጀግና ከሆነች በእሷ ስም ለምን አትጠሩም? በእሷ ስም ለምን አትነግዱም? የእሷን ፕሮፋይል አድርጋችሁ ለምን አትሳደቡም? የእሷን ሰቅላችሁ ለምን መጥፎ ነገር አታወሉም? ምክንያቱም መተማመን የሚባል ነገር የለም፣ ጀግንነት የሚባል ነገር የለም። ሁሌም ሽንፈትን ነው የምታውቁት። እና እናንተ እኔ እንጃ ምን ብዬ እንደምንገልጻችሁ አላውቅም ለእናንተ አንድ ሰው ያደነቀውን ሰው ወደ ኋላ አድርጎ ደብቆ በዛኛው በሚጠላው ሰው የሚነግድ ሰው ይሄ ሽንፈትን ነው ምክንያቱም በቃ ሀብታም አለመኖን ነው በሰው እየሰረቁ ሀብታም መሆን በሰው እየነገዱ ደግሞ ሌላ የሆነ አመለካከት ለማምጣት መቼ እኔ አልቀበላቸውም አንድ ሰው ጎበዝ የሆነ ሰው ጀግና ነኝ፣ አንበሳ ነኝ፣ ለዛ ሰው ደግሞ እኔ ወጥቼ መጋፈጥ እችልለታለሁ፣ እኔ ነኝ ያለሁት በሚዲያው መሪ ነኝ እኔ ነው ካለ የራሱን የሚያደንቅን ፈቶ ሰቅሎ ወይም ደግሞ የሚወዳትን ልጅ ፕሮፋይል አድርጎ ነው የሚጋፈጠው። በሌብነት መጋፈጥ አይቻልም። እና የሩታይን ፈቶ ብታስቀምጡ እኛ ሩታን አንነካትም። ለምን የእናንተ ፕሮፋይል ሲሆን እየቆረጠን እያመጣን ከክባችሁ የሚያስጠላ ነገር ስለምናረግ። ሩታይን ካረጋችሁ ግን አነካ፣ ሩታን ማንም አይነካትም። ማንም ብትሰድባት ራሱ የእኛ ልጆች በቃ ጀግና ናቸው። ግዴታ ነው፣ ምንም ማድረግ አይቻልም። እናንተ የዘቀዘቃችሁት ፈቶ እነሱ ቀና ሲያደርጉ የእናንተ ልጅ መዘቅዘቀ አይቀርም። ይህን ፈልጋችሁት ነው ማለት ነው። እና የእኛ ልጆች ራሱ ብንለምናቸው እራሱ እንቢ ብለዋል ማለት ነው። ማንም ከማንም አያንስም። አንዳንዴ እውነታቸው ነው፣ ግን በዚሁ አጋጣሚ የእኛ ልጆች የተዘቀዘቀ ፈቶ እንጂ ያልተዘቀዘቀ ፈቶ እንዳትዘቀዝቁ ማለት ነው። በዚሁ አጋጣሚ እና ሲቀጥል ደግሞ አንድ ሰው እውነቴ ነው ምላቸው በራሱ የማይተማመን ሰው ራሱ በቃ ይሄንን ነገር የምናገረው ነገር በቃ እኔ ብዬ ዋለው ውስጤ አምኖበታል ብሎ የማይሰራ ሰው እኔ እንጃ፣ ምን አይነት ሰው ነው ብላቸው የምትሉት? እኔ በጣም ነው ግራ የሚገባኝ ማለት ነው። እኔ ብሆን እኔ አሁን ቺን ርከርድ ምሰራት ወይም ደግሞ ቺ ቪዲዮ ምሰራት በራሴ ተማምኜ በሩታ ተማምኜ አብሽን ተማምኜ እነሱን ወግኜ ነው እዚህ ጋር የምናገረው ማለት ነው። ምክንያቱም ለምን ሙሉ በሙሉ እነሱን ስለማደቅ እነሱን ስለመወድ ሙሉ በሙሉ ደግሞ በእነሱ ስለምተማመን የሚገባቸው ነገር ስለሆነ ግን ያንን ነገር ተግባር ላይ ስለማሳይ፣ ለራሱ ራሱ መሆን የማይችል ሰው በሰው እየሰረቀ የሚነግድ በሰው ፕሮፋይል አድርጎ የሚሳደብ ሰው እኔ እንጃ ምን አይነት ሰው ነው ትላላችሁ? እኔ ቦታም የለኝም፣ ድሮም ቦታ የለኝም፣ አሁንም ቦታ የለኝም። ግን እውነት ነው የምላችሁ የእኛ ልጆች ከተነኩ አይቻሉም። በሩታ ና ባብሮች ደግሞ አይደራደሩም። ምክንያቱም የመጀመሪያ መሪ የሆነችው ሩታ ናት። ከዚህ በፊት እናውቃለን። ማንም ቲክቶክ ላይ ተሰቅሎ እንደ ሩታ ሚያወራ የለም። በአሁን ጊዜ ለሁሉም ለኝ የአንዳንዱ ማይዋሽና ማይከዳ ነገር ማለት ነው መሪ አብርሽና ሩታ ናቸው ማለት ነው። ማንም ሩታ የሳት መጣ በፊት አብርሽን የምናቃለን የተለያዩ ዩቱበሮች የምናቃለን እና የእኛ ንግስት ናት መሪ በቴስ የእኛ ንግስት መሪ እንደሆነች ማንም አይከዳም፣ ይንም ወደኋላ እንደማይላቃለው ማለት ነው። እኛ ብዙ አሳልፈናል። በዩቲዩብ ብዙ ቆይተናል። በቲክቶክ ብዙ ቆይተናል። ሩታዬ ሳትመጣ ምንም አይነት ነገር የለም። ምንም አይነት ደስታ የለም። ማንም የማንም አድናቂ ነኝ የሚባል ነገር የለም። ይህ ሁሉ ትምህርት ያመጣችሁ፣ ይህ ሁሉ እውቀት ያመጣችሁ ሩታዬ ናት። ቀጣይ ደግሞ ከሩታዬ ቀጥሎ ደግሞ ኦዲንሶች ናቸው ማለት ነው። ኦዲንስ ተሰቅለው ሲያወሩ ሩታን ሲያንከባክቡ፣ እውነት ሁለት ዓመት ልንይዝ ነው አሁን ማለት ነው፣ ማንም ሳይሰብረን ብንሰበር እንኳን ብንሳደብ እንኳን የግጥም ማት ቢገጠምልን እንኳን ሽንፈትን ያላሳዩ የሩታዬና የአብርሽ እህቶች ናቸው። ይመቻችሁ፣ በዚሁ አጋጣሚ ማለት ነው። እውነቴ ነው ምላችሁ። ቀጥሉበት፣ እኔ ማለው ከጎናችሁ ማለት ነው። እና ሩታን ሲነኩብን ማናችንም ያመናል። የሰውን ሰው ሲነካ ሁሉም ያመዋል። እኛም ደግሞ እንደሚያመን እንግዲህ፣ የእኛ ልጆች ደግሞ መቼም አይቻሉም። ሩታዬ የነካ የለውን በረካ ትላለች ዜድዬ ማለት ነው። እዚህ ካወቃቸው እና ሩታ የነካ የለውን በረካ። እውነት ሩታን አተንኩብን እና ሰዓት ነኮና እንነካችሁ። እውነት ነው የምላችሁ ደግሞ ሲቀጥል፣ የአብርሽ እና የሩታ አድናቂዎች እውነት በጣም ጎበዝ ናቸው፣ በጣም አስታዋይ ናቸው። እያስታወኑ ነው የሚያረጉት። ግን አንዳንዴ ማታም ሽዊት ብላለች እንደውም በቲክቶክ ላይ ተሰቅለን ስናወራ አንዳንዳችን ይቅርብን ምናምን ስንባል እና ዝምታም በጣም ሲበዛም ይመራል አለችው። እውነት ነው አንዳንዴ ዝምታም ሲበዛ ተለመኑ፣ ተለመኑ፣ እምቢ ካሉ ምንም ማድረግ አይቻልም። ግን በነገራችን ላይ ሽዊትም ያለችው ነገር ትክክል ናት። ማታም ተነጋግረን ነበር። እንግዲህ ሽዊትዬ አልተቻለችም። ማንም እንዳይነካኝ በሩታ የምንጣ አልደራደርም ብላለች። በነገራችን ላይ እኔም አልደራደርም፣ እኔም ህመሙ አለኝ። ግን አንዳንድ ሰው ከወረደ ሰው ጋር በቃ ከተለያየ አስተሳሰብ ከሚያስብ ሰው ጋር እንካ ሰላምታ ለምን ምን ያደርጋል ብዬ ነው እንጂ ከእናንተ እኔም ብሳለው ሩታና አብርሽ እስኪነኩብኝ አልወድም ማለት ነው። ነው እንደ እኔ ራሱ ላደንቀው እውነት በውስጥ የማረገውና እዚህ ጋር ቪዲዮ የምሰራው እንደው ቪዲዮ ሰራ በጣም ጎበዝ ነኝ። ዝም ብዬ ነው ምሰራው በውስጥ እኔ ሰሜን ማቀፍ ስሜቱን ማለት ነውና እና እህቶች ይመቻችሁ ሰላም